የዲፕሎማቶች መናኸሪያ፣ የብዙ ኢምባሲዎች መገኛ እንዲሁም ከግዙፉ የአፍሪካ ህብረት መዋና ቢሮ አቅራቢያ ላይ ዘመናዊ የመኖሪያ አፓርትመንቶችን ከቴምር ፕሮፐርቲስ ሲያሻው በዶላር የሚያከራዩት ሲፈልጉ የሚኖሩበት የማይገኝ ድል በካሬ 6420 ብር ከታላቅ የ40 ፐርሰንት ቅናሽ ጋር ተጠቃሚ ሆኖ በ60/40 አከፋፈል ለአጭር ጊዜ የሚቆይ 60 ፐርሰንቱን ለሚከፍሉ የ40 ፐርሰንት ቅናሽ አሊያም በካሬ 170000 የኢትዮጵያ ብር በ10% ቅድመ ክፍያ ቀሪውን በግንባታ ሂደት በ30 ወራት ከፍለው የሚያጠናቅቁበትን አማራጭ ዘንሎ መተናል። ከ84 ካሬ እስከ 130 ካሬ ባለ ሁለት እና ባለ ሶስት መኝታ የመኖሪያ አፓርትመንቶችን ፈጥነው የግሉ ያድርጉ። ያስታውሱ ያሉን ውስን ቤቶች ናቸው። በ0988 441164 ላይ አሁኑን ይደውሉ። ይህ አዋዜ ልዩ ሰበር ነው። የቀድሞ የአሜሪካ ፕሬዚደንት ጆ ባይደን በሥልጣን ላይ ያሉትን ፕሬዝደንት ዶናልድ ትራምፕን ዘመናዊ ተለማማጭ ሲሉ ወረፏቸው። ባይደን ትራምፕን የጥንቹ ኒቬል ቻምበርሌን ተተኪ ብሏቸዋል። ቻምበርሌን የናዚ ጀርመኑን አዶልፍ ሂትለር የዓለም አቀፋዊ ቁጥጥር ረሃቡን አስማሟስ ያደረጋች የቼኮስሎቫኪያውን ሱደትላንድ ግዛት አፈፍ ለቀም ማድረጉን ተከትሎ ትፋት ከማለት ይልቅ ውሰዳት ሌላ ግን እንዳትፈልግ በሚል በ1938 የሙኒክን ስምምነት የተፈራረሙ ናቸው። ስምምነቱ ጀርመን ሱደትላንድን የቼኮዝሎቫኪያን ግዛት ወስዶ ወደሱ ግዛት መለበጡን ተስማምተናል ያሉበት ነው። ነገርየው አንበሳውን ሁሉንም ከልክለን ሁላችንንም ከሚበላን አንድ እግር እንስጠው አይነት ነበረ። አጅሬ ሂትለር አንድ እግሯን ዋጥ ስልቅጥ አድርጎ ትንሽ ረሐቡ ጠገግ ካለለት በኋላ በአመቱ በ1939 በአውሮፓውያን አቆጣጠር ነው ፖላንድን ከነ ክንፏ ከነ ጥፍሯና ጉትዮዋ ሳይቀር በብሊስ ክሬግ እሰለቀጣች። ከዛ በኋላ የሰባ ሚሊዮኖችን እልቂት ያስከተለውና ከፊል ዓለምን ያካለለው የአዶልፍ ሂትለር ሁለተኛው የዓለም ጦርነት አተረማመሰው ተጀመረ። ለንደን በተራዋ እንደ ዛሬዎቹ ሰው አልባ በመሰሉም ራስ በረር ሮኬቶች እንደ ዱቄት እስክትልም ተወቀጠች ለንደን ነደደች ። ላንቁሳውና ተለማማጩ ቻምበርሌን በተፋላሚው ዊንስተን ቸርችል ተተኩም። የቀድሞው ፕሬዚደንት ጆ ባይደን የዩክሬንን ጦርነት ለማስቆም ለሩሲያው ኃያል ቭላዲሚር ፑቲን ክሪሚያንና አራቱን የያዟቸውን የዩክሬን ግዛቶች የእርሶ መሆኑን እንደማውቅ ልፈርምሎትና ልስማማና ቀሪዋን ዩክሬን ይተዋትባ እኮ በማለት እያራመዱ ያሉትን የሰላም ዕቅድ ነው የዘመኑ ተለማማጭ ያሏቸው። ሰዎች እንዴት አድርገው አሉ፣ ጆ ባይደን በቃለ መልሳቸው እንዴት አድርገው አንድን አምባገነን አንድን ወሮ በላ የራሱ ያሉንን ግዛት ትልቅ ክፍል እንዲወስድ ብንፈጥርለት ረሃቡን ጠገግ ያደርገዋል፣ ያረከዋል ብለው ሊያስቡ የሚችሉት አይከባኝም እኔ ብለዋል ጆ ባይደን። በተከታያቸው ዶናልድ ትራምፕ አካሄድም ሆነ አስተሳሰብ ሊገባቸውና ሊዋጥላቸው ያልቻሉ ብዙ ነገሮች ናቸው። ለምሳሌ በዛን ሰሞን በቤተ መንግስታቸው የዩክሬኑ ፕሬዚደንት ቮሎዲሚር ዘለንስኪን አላናገር ብለው አፍ አዘግተውና ለቀውጣ ያሉበት ውርክብ ነው፣ አሜሪካንን የማይመጠር ስድነት ነው ያሉት ጆ ባይደን። በዚህ ላይ የሜክሲኮ ሰላጤን የአሜሪካ ሰላጤ ብሎ መሰየማቸውና ፓናማ፣ ግሪንላንድና ራሷ ካናዳን ሳይቀር የአሜሪካ አካል ለማድረግ መፈለጋቸው ጆ ባይደንን ግራ ግብት ያደረጋቸው ነገር ነው። ምን የሚሉት ሲኦል ነው ይሄ? የቱ ፕሬዝደንት ነው እንዲህ የሚናገረው? ይሄ የእኛነታችን መግለጫ አይደለም። እኛ የነፃነት የዲሞክራሲና የእኩል እድል አራማጆች እንጂ ነጣቂዎች ወይም ወራሾች አይደለንም ብለዋል። በቢቢሲ ቻነል አራት ቱዴይ ፕሮግራም ለጆ ባይደን የቀረበላቸው ሌላ ጥያቄም ከሁለተኛው የዓለም ጦርነት ፍጻሜ ወዲህ በአሜሪካ ዲሞክራሲ ላይ እንደ አሁኑ እንደ ዶናልድ ትራምፕ አደጋ የተጋረጠበት ጊዜ የለም ብለው ያስባሉ ሲል ያቀረበላችሁ ጥያቄ፣ አዎ፣ ምክንያቱም ተመልከት፣ ከዚህ በኋላ ምንም ማድረግ አለብን፣ አሜሪካ ላይ መተማመን እንችላለን፣ ስንፈልጋቸው ይገኛሉ በማለት መንገዳቸውን ለመወሰን ለራሳቸው ጥያቄ በማቀረብ ላይ ያሉትን የአውሮፓ ሀገራት ብዛት ተመልከት ብለዋል። ቢቢሲ የትራምፕን የስልጣን አያያዝ እንደ ፕሬዝደንት ነው ወይስ እንደ ንጉሥ ነው የሚያደርጋቸው በማለት ላቀረበላቸው ጥያቄ ደግሞ ባይደን ሲመልሱ እንደ ሪፐብሊካዊ ፕሬዝደንት አይደለም አኳኑ ሁሉ ሲሉ መልሰዋል። ባይደን በዚሁ ቃለ በትራምፕ አንድ መቶ የስልጣን ቀናት ውስጥ አንድም ድል ወይም ድል አድራጊነት አላየሁም ብለዋል ባይደን ለአሜሪካ ዲሞክራሲ ህልውና የነበራቸው ስጋት አሁን ተባብሷል ወይስ ትንሽ እንደው መለስ ብሏል የሚለው መለስ ያሌላቸው መሆኑ ይናገራሉ ስጋቴ ቀንሰዋል የሚሉት ምክንያቱም አሉ ሲያስረዱ ይህን ሰውዬ ለስልጣን ያበቁት የሪፐብሊካን ፓርቲ ትራምፕ ምን ማለት እንደሆነ አሁን ገብቷቸዋል ብለዋል። ዳንኤል ጆ ባይደን ከስልጣን ከተሰናበቱ በኋላ ወይም የስልጣን ጊዜያቸውን ጨርሰው ዋይት ሀውስን ከለቀቁ በኋላ የሰጡት የመጀመሪያ ቃለ መልስ ነው ይሄ። እንደገና በነገው ዕለት ደግሞ ከአንድ የአሜሪካ ቴሌቪዥን ጋር ሌላ ቃለ ምልልስ አላቸው። አሁን በሰማኸው ላይ ተመስርተን ብንመለከት ዶናልድ ትራምፕና ጆ ባይደን የአንድ ሀገር ሰዎች አይመስሉም። አለም፣ አሁን እንግዲህ ባይደን ለምንድን ነው ትራምፕን በዚህ ልክ መተቸት የፈለጉት? እንደገና ደግሞ ከስልጣን ከወረዱ በኋላ አሁን ላይ በስልጣን የሚገኙትን ፕሬዚዳንት ትራምፕን እንደመሰላቸው መናገርስ ይችላሉ ወይ መሰረታዊ ጥያቄ ነው ከዚህ በፊት ባለው ልምድ መሪዎች ከስልጣን ከወረዱ በኋላ ሁለቱን ለመናገር ከአይንም ከጆሮም ይጠፋሉ ቢያንስ ለተወሰኑ አመታት ይህንን በእኛ ዕድሜ በነ ሬገን አይቸዋለሁ ለምሳሌ ባለኝ ኤክስፒሪየንስ በነ ቢል በነ ኢቭን ኦባማ እና በየደረጃው ብትሄድ እንደዛ ነው። ጆ ባይደን አሁን ኢንተርቪው መስጠታቸው ብቻ አይደለም ባለፈውም በአንድ የህዝብ መድረክ ላይ እንዲሁ ተናግረዋል። እና ትንሽ ቢያንስ ባለፉት ሰላሳ እና አርባ ዓመታት ውስጥ የመጀመሪያው ነው ማለት እችላለሁ። እና ሪሊ ከባድም ነው ስልጣን ላይ ላለ ፕሬዚደንት ስልጣን ላይ ላለ ፕሬዚደንት እንደዚህ የሚደጋግሙ ከሆነ አክቲቭ ተቀናቃኝ የመሆን ያክል ቢቆጠር ነው፣ እና በእርግጥ የተለመደ አይደለም። ግን የሰጡት አስተያየቶች በመሰረታዊነት ስታያቸው በተለይ የገረመኝ አሁን በምርጫው ወቅት ያራምዱት የነበረው አቋም ምንድን ነው? ዶናልድ ትራምፕ በዚህም ሆነ በዛ ብሎ አሸንፎ ዋይት ሀውስ የሚገባ ከሆነ አሜሪካውያን እስከ ዛሬ የህይወት ልምዳችሁን የኖራችሁበትን ዲሞክራሲ የኖራችሁበትን ነፃነት፣ የኖራችሁበትን የግለሰብ መብት እና የኖራችሁበትን እኩልነትና የመሳሰለውን ነገር አልቅሳችሁ ተሰናበቱ እያሉ ነበር ሲቀሰቅሱ የነበሩት። እና አንዱ አሁን በታሪክ እሳቸውንም ተጠያቂ ያደርጋቸዋል የሚባለው እና በዚህም ቃለ ምልልስ ላይ አንስቶላቸው ነበር ነው ያስቀርቸው እርሶ ስልጣን ማለት የምርጫውን ውድድር ላይ በእርሶ ቦታ ለሌላ ብቁ በአንጻራዊ ከእድሜው አንጻር ከተለያየ መመዘኛ አንጻር ገለል ማለት የነበረበት ከምርጫው ቀደም ብለ አልነበረም ወይ የሚል ጥያቄ ተነስቶላቸዋል። ያው እሳቸው ያን አሁን ያደረጉት ትክክል እንደነበረ ያው በመደገፍ ተናግረዋል እና በዚህ ሂደት ውስጥ አሜሪካንን ለዶናልድ ትራምፕ አሳልፎ የሰጡት እርሶ ነዎት በመባል በታሪክም ተወቃሽ ናቸው። በነገራችን ላይ ዶናልድ ትራምፕ እሳቸው እንደሚሏቸው ከሆነ ዶናልድ ትራምፕ አሜሪካንን እሳቸው ያኔ ሲያስቀምጡ በነበሩበት መንገድ ይህንን ሁሉ ነፃነቷን ዲሞክራሲዋን፣ እኩልነቷን አሳጥቶ በአምባገነንነት አጣብቂኝ ውስጥ ይዟት የሚሄድ አደጋ ነው ብለው ደጋግመው ያስረዱ ያስገነዝቡ የነበሩ ሰው ስለነበሩ ወደ ስልጣንም የመጡት ዶናልድ ትራምፕን ስልጣን ለማስጣል እኮ ነው የመጡት፣ ገብተዋል። የባራክ ኦባማ ምክትል ነበሩ እሳቸው ስምንት ዓመት የአሜሪካ ምክትል ፕሬዚደንት ናቸው። ወደ ውድድር የመጡት ሂላሪ ክሊንተን በአስገራሚና ባልተጠበቀ ሁኔታ በዶናልድ ትራምፕ ተሸንፈው ዶናልድ ትራምፕ ስልጣኑን ከያዙ በኋላ ነው። የዶናልድ ትራምፕ የመጀመሪያው አራት ዓመታትም ያው አሜሪካውያን እንደ ማህበረሰብ ሪሊ አንዱ ሌላውን ማክ ነው ማህበረሰቡ በሁለት የተከፈለበት ዶናልድ ትራምፕን የሚደግፍ ሌሎችን ይጠላል ማለት ነው። ዶናልድ ትራምፕን የማይደግፍ ደግሞ የዶናልድ ትራምፕን ደጋፊዎች ይጠላል። እንደዚህ አይነት ሁኔታ ነው አሜሪካ ውስጥ የተፈጠረው እና ዶናልድ ትራምፕ ሀገራችንን ይዞ ይጠፋን እና እኔ ነኝ ይሄን ሰውዬ አሜሪካንን ከዚህ ሰውዬ እጅ እማስጥለው እኔ ነኝ በማለት ነው ምርጫ ውስጥ የገቡት። ተሳክቶላቸውም ዶናልድ ትራምፕን አሸንፏል። ግን እንደምታውቀው ዶናልድ ትራምፕ ምርጫው እየተጨበረበረ ነው በሚል አራት ዓመት ሙሉ ከስልጣን ከአሜሪካ የሚዲያ አይን የስልጣን የፍርድ ቤት ሳይርቁ በመፋለም በስልጣኑ መልሶ መንጠቅ ቻሉ ማለት ነው። አሁን ትልቁ ነገር የዶናልድ ትራምፕን አደጋነት እየተረዱ እያወቁ እርስ ዕድሜና በሽታ ተጣምሮ ስራዎትን ሊወጡ እንዳላስቻሎት እያወቁ አሁንም ድጋሚ ለመወዳደር መፈለገውና እኔ ይብቃኝ ሌላ ሰው ይወዳደር ብለው ለመተካትም ጊዜ በመውሰዶት ለዶናልድ ትራምፕ ዙፋኑን አሳልፈው የሰጡ ተጠያቂነት የሚል ክስ አለባቸው እና ይህንን በራሳቸው መንገድ ለማስተባበል ሁሌ ይሞክራሉ እና አንዱ በዚህ ቃለመልሳቸው ላይ ባንክሮ ያነሱት ነገር እና ግራ የገባቸው ፓናማን ወስዳለሁ፣ ግሪንላንድን ወስዳለሁ፣ ካናዳንም አሁን ለምሳሌ ትናንትና የካናዳው አዲሱ ጠቅላይ ሚኒስትር በዋይት ሐውስ ከፕሬዚደንት ዶናልድ ትራምፕ ጋር ሲያወሩ ነበረ እና የነበረው ወሬ ለካናዳ አሁንም የከፋ ታሪፍ ከሚቅጣንባት የአሜሪካ ሃምሳ አንደኛ ግዛት ብትሆን እንደሚሻላት ነበር የሚከራከሩት እና አንዳንድ ቦታ ላይ ጠቅላይ ሚኒስትሩ ግራ ገብቷቸው ሲያዩት ትመለከታለህ የካናዳው እና ይሄንን እየነገሯቸው እያሉ ከእሳቸው በፊት የነበረውን ትሩድዋን ጋቨርነር ትሩድዋ እያሉ ነው የሚወራቸው የአሜሪካ ስቴቶች አስተዳዳሪ የሃምሳውም ስቴትስ አስተዳዳሪዎች ጋቨርነርስ ነው የሚባሉት፣ ጋቨርነር ነው የሚባለው እና የካናዳውን ጠቅላይ ሚኒስትር ቀድሞውን ጋቨርነር እያሉ ነው የሚያወራቸው። በሌላ አነጋገር አንተም ጋቨርነር ነህ፣ አንተም የአሜሪካ አምሳ አንደኛው ግዛት አስተዳዳሪ እንጂ እንደ ሌላ ራሱ እንደቻለ ሀገር ላይ አልችልም፣ በኢኮኖሚ ራሳችሁን ቻሉ አሏቸው፣ አፍ እንትን ብለው። ስለዚህ አሁን ግሪንላንድን በተመለከተ ወታደራዊ እርምጃ ሊወስዱ እንደሚችሉ ተናግረዋል። ይሄ ይሄ ጠቅላይነት፣ ይሄ መሬት ግዛት ነጣቂነት ፈጽሞ የአሜሪካ ባህሪ አይደለም። እንደዚህ ባለ ሁኔታ የሚያወራ ይሄን ወስዳለሁ፣ ይሄን እነጥቃለሁ፣ ይሄ የኔ ነው የሚል ሰው ማን አለ ከዚህ በፊት? በማለት ነው ዶናልድ ትራምፕን የተቹት። ምንም አንድ ነገር ማወቅ የሚቻለው በዚህም ተባለ በዚያ ዶናልድ ትራምፕ ለአሜሪካ ለታላቅነቷ መንገድ የሆኑ ታላቅ መሪ ሊሆኑ ይችላሉ፣ ወይም የክስረቷና የውድቀቷ ዋና ተጠያቂ ሊሆኑ ይችላሉ። ነገር ግን አንድ ነገር እርግጥ ነው። አሁን ከጆ ባይደንም እንደምንሰማው አሜሪካ እሳቸውን የሚመስል መሪ አልነበራትም ከዚህ በፊት። ሌላው ነገር ደግሞ ዓለም ባይደን የራሽያን ወራሪነት እቃወማለው ሲሉ ይህ ንግግራቸው አውሮፓውያን አሁንም ከዩክሬን ጋር ጸንተው እንዲቆሙ መልእክት ለማስተላለፍ ነው ወይ? ምንም ይህ ነው ሀሳቡ ሊኖራቸው ይችላል፣ ግን ምንም አድርግ አይችሉም። ምክንያቱም ከአውሮፓውያኖች ጋር ጸንታ መቆምበት ችለው አሜሪካ ነች። አሜሪካ ደግሞ አሁን የምትታዘዘው ኮማንደር ኢን ቺፍ ዋናው አዛዥ ፕሬዚደንት ዶናልድ ትራምፕ ናቸው። ፕሬዚደንት ዶናልድ ትራምፕ ደግሞ አሜሪካ ከዚህ በኋላ ከሁለተኛው የዓለም ጦርነት ሰማኒያ ዓመቱ ነው እንግዲህ አሁን እንደነበረው ከአውሮፓ ጋር አትቀጥልም፣ ከአውሮፓ ጋር የሚኖራት ግንኙነት በቀድሞ መልኩ አይቀጥልም ብለዋል። ኢቨን በኔቶ ውስጥ አሜሪካ የሚኖራት ድርሻ ከነማናቸው እነዛ ኢስቶኒያ ምናምን ከሚባሉ ሀገሮች ያልተለየ ነው ብለዋል። ስለዚህ ለመዋጋትም ለማንኛውም ነገር ራሳችሁን ቻሉ። የአሜሪካ ትኩረት በጓሯ እና እንዲሁም በኤዥያ ፓስፊክ በቻይና አቅጣጫ ነው በማለት አስቀምጠዋል። ስለዚህ ለሚቀጥሉት አራት ዓመታት የአሜሪካንን አቅጣጫ የሚወስነው ሰው ዶናልድ ትራምፕ ናቸው። ጆ ባይደን ሊመኙ ይችላሉ እንጂ በተግባር ሊያደርጉ የሚችሉት ነገር የለም። ነገር ግን ዶናልድ ትራምፕ አሜሪካ ዋነኛ ቀኝ እጄ የምትላቸው አጋሮች የምትላቸው የቃል ኪዳን ለክፉም ለደጉም አጋሮች የምትላቸው ምዕራብ አውሮፓውያን ነበሩ እና ይሄን በአውሮፓውያንና በአሜሪካ መካከል አትላንቲክን የተሻገረው ግንኙነት በአሁኑ ሰዓት አውሮፓውያኑን ከዚህ በኋላ ከአሜሪካ ጋር መስራት እንችላለን፣ አሜሪካንን እናምን እንችላለን በሚል ውሳኔ ሊወስዱ የተገደዱበት ሰዓት ነው የደረሱት። ያም ውሳኔ እንግዲህ በቃ አሜሪካ የለችም፣ ስለዚህ ኛም በዚህ በኩል መሄድ አለብን ብለው የሚወስዱበት የመቆራረጫ ሁኔታ ውስጥ እንዳሉ ነው የገለጹት። ይህን ነው በአደጋ ያስቀመጡት። ነገር ግን ዶናልድ ትራምፕም ሆነ ምክትላቸው ጄዲ ቫንስ በአጠቃላይ የፖለቲካ አመራር ቡድን ናቸው። አውሮፓን ሚስ አያደርግም። አውሮፓን በአሜሪካ ላይ አሜሪካንን የሚጎትት ኃይል አድርገው ነው የሚመለከቱት እና በአጠቃላይ የሰማነው ቃለምልልስ ውስጥ አንድ ነገር ሪፐብሊካኖች ለስልጣን ያበቋቸውን ሰው ማንነት ባለፉት መቶ ቀናት አሜሪካ ላይ በደረሰው ወይም በታየው ሁኔታ አውቀዋል፣ አሁን ዶናልድ ትራምፕ ምን ማለት እንደሆኑ። ስለዚህ ዲሞክራሲን ለማዳን የመጀመሪያውን የግንባር ትግል የሚያደርጉት ራሳቸው ሪፐብሊካኖች ስለሚሆኑ የአሜሪካ ዲሞክራሲን ዶናልድ ትራምፕ የማጥፋት አቅም አለው ብዬ አላምንም የሚል ተስፋ ግን አላቸው፣ በዚህ ቃለ ምልልሳቸው ላይ እንደሰማኸው ዳንኤል። አለም እንግዲህ የመጨረሻ ጥያቄ፣ ምናልባት ዶናልድ ትራምፕ የባይደን ኢንተርቪው ትንሽ በስጨት ሊያረጋቸው ይችላል እንዴ? ምንም ጥርጥር በሌለ ሁኔታ በስጨት በጣም ነው ሊያበሳጫቸው የሚችለው። በተለይ በተለይ ዶናልድ ትራምፕ በዚህ የስልጣናቸው መቶ ቀናት በአለምም በአሜሪካም ትልቅ ለውጥ አምጥቻለሁ አሜሪካንን ተፈሪነት፣ ተከባሪነት አላብሻታለሁ ኢኮኖሚውም ሁለ ጠቅላላ ሁሉ ነገር ከዚህ በፊት ሆነ በማያውቅ ሁኔታ እመርታ ላይ መሆኑን ነው የሚናገሩት እና አሁን መጥተው ጆ ባይደን ምንም የታየ ድል የለም በማለት ማቅረባቸው ያለ ጥርጥር ያስቆጣቸዋል እና አጀንዳም የሚያደርጉት ይመስላል ቢያንስ በማህበራዊ ድረገጻቸው ላይ ምላሻቸውን እናነባለን። በጣም ሊያስቆጣቸው የሚችል ነው። ዳንኤል፣ በጣም ጥሩ አለም። ለትንታኔው አመሰግናለሁ። መልካም ጊዜ ይሁንልህ። መልካም ጊዜ። የዲፕሎማቶች መናኸሪያ፣ የብዙ ኢምባሲዎች መገኛ እንዲሁም ከግዙፉ የአፍሪካ ህብረት መዋና ቢሮ አቅራቢያ ላይ ዘመናዊ የመኖሪያ አፓርትመንቶችን ከቴምር ፕሮፐርቲስ ሲያሻው በዶላር የሚያከራዩት ሲፈልጉ የሚኖሩበት የማይገኝ እድል በካሬ 6420 ብር ከታላቅ የ40 ፐርሰንት ቅናሽ ጋር ተጠቃሚ ሆነው በ60/40 አከፋፈል ለአጭር ጊዜ የሚቆይ 60 ፐርሰንቱን ለሚከፍሉ የ40 ፐርሰንት ቅናሽ አሊያም በካሬ 170,000 የኢትዮጵያ ብር በ10% ቅድመ ክፍያ ቀሪውን በግንባታ ሂደት በ30 ወራት ከፍለው የሚጠናቀቁበትን አማራጭ ይዘንሎ መተናል። ከ84 ካሬ እስከ 130 ካሬ ባለ ሁለትና ባለ ሶስት መኝታ የመኖሪያ አፓርትመንቶችን ፈጥነው የግሉ ያድርጉ። ያስታውሱ፣ ያሉን ውስን ቤቶች ናቸው። በ0988 44 1164 ላይ አሁኑን ይደውሉ።